የምትፈልገውን ለማወቅ የተቸገረችው ሴት በተመሳሳይ ጊዜ ከሁለት ወንዶች ጋር በፍቅር ወድቃለች። ሴቲቱ የቀሰቀሰችው ጦርነት በቀላሉ መቋጫ አላገኘም። የዚህ ጦርነት ፍጻሜ ሞትና እስር ቤት ብቻ ነው። በዛሬው የወንጀል ታሪካችን ባንድ ወንድ መወሰን ያልቻለችውን ሴት መጨረሻ እናስቃኛችኋለን። ክቡራትና ክቡራን የዩትዩብ ቻናላችን ቤተሰቦች፣ የዩትዩብ ቻናላችንን ሼር ላይክና ሰብስክራይብ እያደረጋችሁ አብራችሁን ቆዩም። እንደ ጎርጎሪያኑ የቀን አቆጣጠር 23 ኤዴሌዲ አውስትራሊያ የ40 ዓመቷ ጁሊዲን በአንድ ግሮሰሪ ልጇን ከአንድ መልከ መልካም ወንድ ጋር ተመለከተችው። ከጁሊ መጥፎ ባህሪያት መካከል በቀዳሚነት የሚጠቀሰው ደግሞ እሷ ወንድ አይታ አለማለፏ ነው። እሷ ወንድ አትመርጥም። ፊት ለሰጣት ወንድ ሁሉ እጇን ትዘረጋለች። የ39 ዓመቱ ግርሃም ዌልት በምሽቱ ከጁሊና ጓደኛዋ ጋር ተዋውቆ ወንበር ስቦ ተቀመጠም። በአንድ ቀን ትውቅ ሁሉም ነገር ወደ ፍቅር ግንኙነት ተለወጠም። ግርሃም ከቤተሰቦቹ ጋር ያለው ግንኙነት በጣም ጥሩ የሚባል ነው። ከእናቱ ጋር የምትኖረውን ሴት ልጁን አይቶ አያምንም። በቋሚነት በሳምንቱ መጨረሻ እየሄደ ልጁን ይጠይቃል። ግራም ጊዜ አላባከነም። በመጠጥ ቤት የተዋወቃትን ጁሊን ለማስተዋወቅ ወደ ወላጆቹ ቤት ይዟት ሄደም። ጁሊ በሽማግሌዎቹ ቤት አድራጊ ፈጣሪ ሆና ቆንጆ ምሳ አዘጋጅታ ምግብ ብቻቸው በግራም ወላጆች ፊት እሷ ሞገስን አገኘች። ምንም እንኳ ግርሃምና ቤተሰቦቹ በጁሊ ደስተኛ ቢሆንም ስለ እሷ የማያውቁት በርካታ ነገር አለም። ከእነዚህ ነገሮች መካከል ደግሞ አንደኛው የቀድሞ ፍቅረኛ ግሬግ ሄቭ ነው። እሱ አሁንም ድረስ ጁሊን ይወዳታል። አንድ ቀን ሲከታትላው ከቆየ በኋላ በግርሃም ላይ ጥቃት ፈጸመበት። ግልፍተኛ የቀድሞ የጁሊ አፍቃሪ ግሬግ በግርሃም ላይ በፈጸመው ጥቃት ምክንያት እስር ቤት እንዲገባ ተደረገ። ጁሊም ጥቃቱን ተከትሎ አዲሱ ፍቅረኛ ግርሃምን ተንከባከበችው። ነገር ግን እሷ ሌላም ሚስጥር ነበራት። ጁሊ አሁን ድረስ ከቀድሞ ፍቅረኛ ግሬግ ጋር ትገናኛለች። እሷ ወደ ነፈሰበት ናት። ሲታሰር ወደ ግርሃም፣ ሲፈታ ወደ ግሬግ። እሷ በዚህ ሰዓት ከአዲሱ ፍቅረኛዋ ግርሃም ጋር ብትሆንም ስሜቷ ግን ከቀድሞ ፍቅረኛ ግሬግ ጋር ነው። እስር ቤት ለሚገኘው ግሬግ የተለየ የፍቅር ስሜት ለሱ እንዳላትና በጣም እንደናፈቀችው ደብዳቤ ታዥጉደጉድለታለች። እሷ የወንድ ችግር ያለባት ይመስላል። ከአንደኛው ጋር እየኖረች፣ ልቧ ግን እስር ቤት ነበር። የሁለት ወንዶችን ትኩረት ስትስብ የነበራቸው ጁኔ ከሶስት ወር እስር ቤት ቆይታ በኋላ ግሬግ መፈታቱን ተከትሎ ነገሮች መወሳሰብ ጀመሩባት። የቀድሞ ፍቅረኛዋ ከእስር ቤት የሚለቀቅበት ቀን አግረሃም እሷን አዲሱ ፍቅረኛዋ ግርሃም ጀርቧን መስጠት ጀመረች። ሰበብ ፈልጋ ተጣላቸው። ሰበብ ፈልጋ መጣላቷ ባልከፋ፣ ነገር ግን እሷ ባልሰራው ጥፋት ባልበድለው በደል ራሱን ጥፋተኛ አድርጎ ከህይወቷ እንዲወጣላት ነው የፈለገችው። በህይወቷ ውስጥ ያሉት ሁለቱ ወንዶች እሷ ቁማር እየተጫወተችባቸው እንደሆነ እንዲያውቁ አትፈልግም። እርስ በርስ መገናኘት የለባቸውም የሚል አቋምም ወስዳለች እንደ ጎርጎርያነው የቀን አቆጣጠር ታሳሶ 23 ጁሊ ለአዲሱ ፍቅረኛዋ ግርሃም የመጨረሻውን ምግብ እያዘጋጀችለት ነው። ታዲያ እሷ በተዘጋጀው ምሳ ላይ በርከት ያለ እንቅልፍ መድኃኒት ፈጭታ ጨምረችበት። ጁሊ ግርሃም ራሱን እንዲስት ራሱን እንዳያውቅ ፈልጋለች። እሷ እውነታውን ነግራው ከቤት ማስወጣ ስትችል፣ ፊት ለፊት እሱን መጋፈጥ አልፈለገችም። በኃይል ደበደበችው፣ የራስ ቅሎ አካባቢ በብረት ቀጠቀጠችው። ጁሊ ግርሃምን በሞትና ሕይወት መካከል ለስቃይ ትታው ከተጣጠበች በኋላ ረጋ ብላ የሕክምና እርዳታ ጠራች። የሕክምና ባለሙያዎች በስፍራው ሲደርሱ ግርሃም ራሱን አያውቅም ነበር። ምን ሆኖ ነው ስትባል፣ የሆነውን አላውቅም፣ ወጣ ብዬ ነበር። ወደ ቤት ስመለስ ግርሃም አልጋው ላይ በዚህ መልኩ አገኘሁት ብላ ተናገረች። ይህን ማን ሊያደርገው ይችላል ተብላል ጠየቀችው ጥያቄ የሰጠችው ምላሽ በርካታዎችን ያስደነገጠ ነበር። እውነቱን አልነገርኳችሁም እንጂ በፍቅረኛ ላይ እንደዚህ አይነት ጥቃት የፈጸመው ልጅ ነው አለች። አንቺ ከጀመር ሹማ በሚል የተጠርጣሪዋ ጁሊ ልጅ እናቱ ያደረገችውን ሁሉ አንድ በአንድ ዘርዝሮ ለመርማሪዎች ተናገረም። እሷ ለአዲሱ ፍቅረኛ ግርሃም በሳንዱች ላይ ምን ጨምራ እንደሰጠችው ለልጇ ነግረዋለች። በተጨማሪም ልጇ በፍጹም አላደርገውም ብሏት እንጂ ወንጀሉ በተፈጸመበት ሰዓት እናቱ ጁሊ በአንድ ሱፐር ማርኬት አንዳንድ ነገሮችን እየሸማመቱ አብረው እንደነበሩ የማስተባበያ ቃሉ እንዲሰጥ ጠይቃው እንደነበር ተናገረም። ፖሊስ ጁሊን በጣም ተጠራጥሯታልና ትኩረቱን በሙሉ እሷ ላይ አድርገዋል። ምርመራው በተጧጧፈበት ሰዓት ግርሃም ራሱን ሳያውቅ በኮማ ውስጥ የህክምና እርዳታ እየተደረገለት ነበር። በዚህ ነብስ ውጭ ነብስ ግቢ ሁኔታ ላይ የሚገኘውን አዲሱን ፍቅረኛዋን ጁሊ ሰው ምን ይለኛል ብላ እንኳ ትጠይቀዋለች ቢባል፣ እሷ ግን ወደ ሆስፒታል ሂዳ ፈጣሪ ምሕረቱን ይስጥህ ለማለት አልወደደችም። እሷ በአዲሱ ፍቅረኛዋ ግርሃም ላይ ጭካኔ የተሞላበት ጥቃት ከፈጸመች ከዘጠኝ ቀን በኋላ የቀድሞ ፍቅረኛ ግሬ ከስር ተለቀቀም። ደስታዋ ወደር አልነበረም። በዚህ ዕለት ግን ሌላ አንድ ነገር ተፈጥሯል። ግርሃም ዊልስ ስቃይ ከተሞሉ ዘጠኝ ቀናት በኋላ ሕይወቱ አለፈም። ጁሊ ከስር ከተፈታው ፍቅረኛዋ ጋር በነበረችበት ቅጽበት በግርሃም የግድያ ወንጀል ተጠርጥራ በቁጥጥር ስር ዋለች። ከአራት ዓመታት ምርመራ በኋላ ጁሊዲን በግድያ ወንጀል ጥፋተኛ ሆና በመገኘቷ በዕድሜ ልክ እስራት እንድትቀጣ ተወሰነም። በዚህ የፍቅር ግንኙነቱ ውስጥ አንድ አሸናፊ ሰው አልነበረም። ለአፍቃሪዋ የእንቅልፍ መድኃኒት የሰጠችው ሴት በእስር ቤት ቀሪ ዘመናትን ታሳልፏለች። ሰላም።